ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። ከጣና ቴሌቪዥን የሚያዝያ 23 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሪያችሁ ቆያለው። በቅድሚያም አርዕስቶቹን እናስገል አረጋ ከበደ ዛሬ አዲስ መረጃ አጋርተዋል። አቶ አረጋ ለወራት የነበረብኝ ስጋት አሁን ላይ ተቀርፎልኛል ሲሉ የገለጹት በምን ምክንያት ነው? የባህር ዳሩ ድራማስ መልእክቱ ለማን ነው የሚለውም በዝርዝር የመሰሙ ዜና ነው። የብልጽግና ወታደራዊ ምልመላ ፈተናው ከብዶበታል። ልጆቻቸው ተገደው መከላከያ እንዲገቡ የተወሰዱባቸው እናቶች በአደባባይ መሬር ሀዘናቸውን በለቅሶ ገልጸዋል። ዜናችን በዝርዝር ያስደምጣችኋል። ይፋግ ላይ የተፈጠረው ምንድን ነው የሚል ተደጋጋሚ ጥያቄ እየተነሳ ነው። ዝግጅት ክፍላችን ባደረገው ልዩ ክትትልና ብርቱ የማጣራት ሥራ ይፋግ ላይ የተፈጠረውን ሁነት በዝርዝር ልናስደምጣችሁ አሰናድተነዋል። አርባያ በለሳ ፋኖ ትልቅ ድል የተቀዳጀበት ቀጠና ሆኗል። እብናት ላይ የሆነው ምንድን ነው? አንድ ወረዳ ሙሉ ከአንድ ዓመት በላይ ያስተዳደረው ግዙፉ ክፍለ ጦር በቀጠናው የፈጸመው ጀብዱስ ምንድን ነው? አርባ ምንጭ ላይ የተነሳው ቆጣስ ምንድን ነው? የጣና ቴሌቪዥን የምሽት ዜናችን በዝርዝር የሚያስደምጣችሁ መረጃ ነው፣ ትሰሙታላችሁ። ታላቁ የጦር ጠበብት ኮሎኔል ፈንታው ሟባ የሚመሩት ግዙፉ ጦር ወሎ ቤት አማራ ላይ አንድ ምዕራፍ የተሻገረበትን ድርጊት ፈጽሟል የአማራ ፋኑ ወሎ ቤት አማራ ጠቅላይ ግዛት እዝ የፈጸመው ድርጊት ምንድን ነው የአካባቢው ህዝብስ በክስተቱ ምናለ ለዕለቱ በልዩነት ያሰናዳ ነው መረጃችን ነው ሰዓቱን ጠብቆ ይቀርብላችኋል የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ዝርዝሩ እናመራለን። በቅድሚያም አረጋ ከበደን ወደሚመለከተው ዜናችን እናመራለን። ባህር ዳር መንቀሳቀስ ፈተና ሆኖብኝ ነበር፣ አረጋ ከበደ። የአማራ ክልል ርዕሰ መስተዳደር አረጋ ከበደ ባህር ዳር ላይ በፈለጉበት ሰዓት መንቀሳቀስ ከብዷቸው እንደቆዩና አሁን ግን ያ ጊዜ እንዳለፈ ገልጸዋል። የክልሉ መዲና በሆነች ባህር ዳር መንቀሳቀስም ሆነ ቢሮ ገብቶ መውጣት ፈተና ሆኖባቸው የቆዩት አቶ አረጋ ብዙውን ጊዜያቸውን ከአዲስ አበባ ባህር ዳር በየቀኑ እየተመላለሱ ሲሰሩ መቆየታቸው ይታወሳል። አሁን ግን ያ ስጋት ተቀርፎላቸው ባህር ዳር ከተማን መጎብኘት ችያለው ሲሉ ተናግረዋል። የርዕሰ መስተዳደሩን ከስጋት ነፃ መውጣት የሚገልጸውን ዘገባ የሰራው የባዲ ሚዲያ አሚኮ ርዕሰ መስተዳደሩ ባህር ዳር የተሰሩ የልማት ስራዎችን እየጎበኙ ነው ሲል ዘግቧል። ርዕሰ መስተዳደሩ ዋና መስሪያ ቤታቸው ባህር ዳር ቢሆንም ሚዲያው ዘገባውን በዚህ መልክ መስራቱ አሁናዊ የክልሉን ርዕሰ መስተዳደር ከስጋት ነፃ እንቅስቃሴ የሚያሳይ ነው ሲሉ የባህር ዳር ዩኒቨርሲቲ መምህር ለጣና ቴሌቪዥን ተናግረዋል። ምሁሩ አስተያየታቸውን ሲቀጥሉም ከወራት በፊት አቶ አረጋ ብቻ ሳይሆኑ ሁሉም የክልሉ ካቢኔ አባላት ሳይቀሩ ባህር ዳር መኖር ስጋት ሆኖባቸው ነበር። በወቅቱ የነበረው የፋኖ እንቅስቃሴና የህዝቡ የትግል መንፈስ አፍኖ ይበላናል፣ ፋኖም ባህር ዳር መቼ እንደሚገባ ይታወቅም የሚል ስጋት ነበራቸው። አሁን ያ ስጋት መቀረፉን በግልጽ እያሳዩን ነው ብለዋል የፋኖ ትግል ከዋና ጠላቱ ብልጽግና ጋር መሆኑ ቀርቶ የጎንዮሽ እንዲሆን ያደረጉ የፋኖ መሪዎች ናቸው የሚሉት ምሁሩ ይህ ሁኔታ ለብልጽግና ምቾት እንደፈጠረለት በድፍረት ተናግረዋል። ምሁሩ ሀሳባቸውን ሲቀጥሉም የፋኖ መሪዎች እርስ በርስ የሚያደርጉት የማይረባ ፍክክርና የጎንዮሽ ተኩስ ብልጽግና ረፍት እንዲያገኝና እግሩን እንዲተክል አድርጎታል። ባህር ዳር ላይ መኖር ፈተና የሆነበት የብአዴን ካቢኔ ዛሬ ግን በሁሉም የክልል ወረዳዎች ህዝባዊ ስብሰባ ሲያደርግ ውሏል በማለት ቁጭታቸውን ገልጸዋል። ሌላው አስተያየት ሰጪ የፖለቲካ ተንታኝ በበኩላቸው የአማራ ህዝብ በፋኖ ላይ የነበረው እምነት ቀስ በቀስ እንዲቀንስ የፋኖ መሪዎች ከፍተኛ ድርሻ ተወጥተዋል ሲሉ የተናገሩ ሲሆን አክለውም ትጥቅ ትግል እያካሄዱ ለስልጣን መገዳደል የሰውየት የሚከፈልበትን የህልውና ትግል ለዩቲዩብና ቲክታክ አክቲቪስቶች መቀለጃ ማድረግና ህወሀትን ከመሰለ የአማራ ህዝብ ታሪካዊ ጠላት ጋር ለመስራት ውይይት ማድረግ ለአማራ ህዝብ የህልውና ትግል ፈተና ብቻ ሳይሆን መከራም ጭምር ነው ብለዋል። የፋኖ መሪዎቹ መጓተት ለታጋዮቹ መስዋዕትነት መብዛትና ለአማራ ህዝብ የመከራ ቀንበር ማጥበቂያ እየሆነም መምጣቱን የተናገሩት ተንታኙ ዛሬ አቶ አረጋ ከበደ ባህር ዳር ላይ የተዘዋወሩ ምስላቸውን ያሳዩን ከተማው የእኔ ነው ማንም አይነካኝም የሚል ስሜታቸውን ለመግለጽ እንጂ ርዕሰ መስተዳደሩ ጎበኟቸው የተባሉት ስራዎች ከሳምንታት በፊት ከአብይ አህመድ ጋር የተመለከቷቸው ናቸው። የዜናው ዓላማ ባህር ዳር ሰላም ናት ርዕሰ መስተዳደሩ እንደፈለጉ የሚዘዋወሩትና ልማትም የቀጠለው ከተማዋ ሰላም በመሆኗ ነው የሚል መልእክት ለማስተላለፍ ነው ሲሉ ተናግረዋል። መረጃዎቻችን እንደ ቀጠሉ ናቸው። አሁንም አብራችሁን ቆዩ። ወሎ ቤት አማራ ጠቅላይ ግዛት ህዝባዊ አደረጃጀቶችን እያጠናከረ ነው በአማራ ህዝብ ላይ ዘረፈጃ ዓላማን ይዞ ጦር ያዘመተውን የብልጽግናን አገዛዝ በብርቱ ክንድ እየመከተ ያለ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝባዊ አደረጃጀቶችን እያከናወነና እያጠናከረ መሆኑን ገልጿል። ወሎ ቤተ አማራ ጠቅላይ ግዛት ህዝብ ቤተ አማራ ኮር ጽናት ክፍለ ጦር በደላንታ ወረዳ በተለያዩ ቀበሌዎች ህዝባዊ አደረጃጀትና ወታደራዊ መዋቅር መዘርጋቱን ለጣና ቴሌቪዥን የግንባር ዘጋቢ አሳውቋል። የህዝባዊ አደረጃጀትና የወታደራዊ መዋቅሩን ዝርጋታ አስመልክቶ የጽናት ክፍለ ጦር ዋና አዛዥ ሻለቃ አማምነው ኃይሉ ለጣና ቴሌቪዥን የግንባር ዘጋቢ እንደገለጸው ይህ አደረጃጀት የአማራ ህዝብ ጠላት የሆነውን የውድድ ብልጽግና አገዛዝን ለአንዴና ለመጨረሻ ጊዜ በማጥፋት የምናደርገውን የሉና ትግል ለማጓተትና ለመጥለፍ የሚሰሩ አካላትን ከህዝብ ለመለየት የሚበጅ መፍትሄ ነው ብለዋል። በዝግጅቱ ላይ የተገኙት የክፍለ ጦሯ ዘመቻ መምሪያ ኃላፊው ሻለቃ ሲሳይ ተሾመ፣ የዙ ከፍተኛ አመራር የሆኑት አስር አለቃ ሙላ አሰጠና አርበኛ አለሞ ገላው መዋቅሩን አስመልክተው በሰጡት አስተያየት ወታደራዊ መዋቅር በመስራትና በማጠናከር እንዲሁም ህዝባዊ አንድነትን በሚያጠናክር መልኩ የተለያዩ መመሪያዎችንና አደረጃጀቶችን መዘርጋታችን ይቀጥላል ሲሉ ተናግረዋል። በአደረጃጀት ምስረታው ላይ የታደመው የአካባቢው ህዝብ በበኩሉ የአማራ ህዝብ የገጠመውን መልከ ብዙ ችግር በተረዳ መልኩ ለምታደርጉት ትግል አክብሮታችን የበዛ ነው ሲል ለአደራጅ አርበኞች ምስጋናውን ለግሷል። ሀሳባቸውን የሰጡ የአካባቢ ነዋሪዎች አክለውም ለአማራ ፋኑ አንድነት ያላችሁ ቀና ፍላጎትና የአሰራር ብስለታችሁ እንዲሁም ያሳያችሁትን ወደ ሰፊ ነት ሳናመሰግን አናልፍም ሲሉ ገልጸዋል። ይህ በእንዲህ እንዳለ ሌሎች የደላንታ ወረዳ አካባቢዎችም ራሳቸውንና ሀገራቸውን ከወራሪው የብልጽግና ሰራዊት ጥቃት ለመጠበቅና ለመታደግ የሚያስፈልግ ነውና የህዝባዊ አደረጃጀቱ ለቀሪ ላልተደራጀን አካላቶች ይምጣልን ሲሉ በውስጥ መስመር አሳውቀውናል ሲል የጣና ቴሌቪዥን የግንባር ዘጋቢ ያደረሰን መረጃ ያመላክታል። ወደ ተከታዩ መረጃዎችን አለፍን። በይፋግ የተፈጠረው ምንድን ነው? ሰሞኑን በጎንደር ጠቅላይ ግዛት ሊቦ ከምከም አውራጃ ይፋግ በተባለው ቀጠና ስለተፈጠረው ጉዳይ መረጃ እንድናቀርብላችሁ በርካታ ጥያቄዎች ቀርበውልን ነበር። በቀረበልን ጥያቄ መሰረትም የተጣራ መረጃ ይዘን መጥተናል። የአማራ ህዝብ የጥቃት ምንጭ የሆነው በአዲን በህዝብ መካከል ልዩነትን መፍጠርና ማስፋት የዘወትር ህልሙና ምኞቱ ነው። ይህንን እቅዱን ለማሳካት ደግሞ በየአካባቢው የሴራን ካሴውን የሚነቀንቁለትን በጥቅም የገዛቸውን አሽከሮች ይጠቀማል። በይፋ ቀጠና የተፈጠረው ክስተትም የዚሁ ጸረ አማራ በአዲን የውድቀት ስራ ነው የሚሉት የአካባቢው ተወላጆች፣ በመጀመሪያ የተደረገው በአዲን ያደራጃቸው ዘራፊ ቡድን ፋኖ ነኝ ብሎ በአካባቢው ተሰማርቶ ሰዎችን ሃይማኖት እየለየ ማጥቃት ጀመረ። በዚህ የተነሳ በወቅቱ የሃይማኖት መልክ ያለው አነስተኛ ግጭት ተፈጥሮ ነበር ነበር። አሁን ያንን ግጭት ለማስፋት ሰራዊት ልኮ አንደኛውን የሃይማኖት ተከታይ በሌላኛው ላይ እንዲነሳ በማድረግ ከጀርባ የብልጽግና መከላከያ ሰራዊት ድጋፍና ከለላ በመስጠት እርስ በርስ እንዲገዳደሉ አደረገ ሲሉ ተናግረዋል። በዚህ የተነሳም አካባቢውን ወደ ከፋ ቀውስና እልቂት በመውሰድ በፋኖ ላይ አሉታዊ አረዳድ እንዲፈጠር እየተደረገ መሆኑን የሚናገሩት ምንጮቻችን ፋኖ ለሁሉም የአማራ ህዝብ ህልውና የሚታገል እንጂ የሃይማኖት ታጋይ አለመሆኑ ይታወቃል። ነገር ግን አንዳንድ ኃላፊነት የማይሰማቸው የፋኖ መሪዎች የሚያስተላልፉትን ቁንጽል ሐሳብ በመውሰድ አገዛዙ ለእኩይ ዓላማው እየተጠቀምበት ይገኛል። የዚህ እኩይ ዓላማው የመጀመሪያ ማስፈጸሚያ ያደረገው ደግሞ ይፋግ ቀጠናን ሆኗል በማለት ገልጸዋል። ይፋግ ላይ የተፈጠረው ይህ ነው የሚሉት ምንጮቻችን የባዲንን እኩይ ሴራ ማስቆምና ህዝብን መታደግ የሚቻለው ፋኖ ይህን ድርጊት በተረዳ መንገድ የጠላትን ኃይል ከህዝብ ጋር ተቀናጅቶ በመታገል ነው። በዚህ ሰዓት በባዲን ፕሮፓጋንዳ የተጠለፉ ቁጥራቸው ቀላል የማይባሉ ወገኖቻችን ስላሉ ይህን ሴራ ማጋለጥና የፋኖን ዓላማ ማስረዳት የሚዲያዎችና የፋኖ ኃላፊነት ነው ብለዋል። ይህ በእንዲህ እንዳለ የባዲን አድማ ብተና ከአረጋ ከበደ ሚሊሻና ከውድድ ብልጽግና ሰራዊት ጋር በመቀናጀት በዚሁ ይፋግ ቀጠና ከአስር በላይ አርሶ አደሮችን ረሽኗል። ምንጮቻችን ባደረሱን መረጃ እንዳስታወቁት ከይፋግ በታች ወደ ጣና አቅጣጫ ከሚገኙት ቀበሌዎችና ጎጦች መሳሪያ ከቤታችሁ ተገኘ ተብለው ከአስር በላይ አርሶ አደሮች ተረሽነዋል ብለዋል የብልጽግናው ሰራዊት የጦር ወንጀል ከፈጸመባቸው ቀበሌዎች መካከል አግድ ቅርኛ ገርገራ ቲዛባና ጉለት ቀበሌዎች ይገኙበታል በተለይ ከፍተኛ ጉዳት የተስተናገደው ጉባላ ከሚባለው ጎጥ ነው የሚሉት ምንጮቻችን ይህም መሳሪያ አምጡ በማለት የጠላት ሰራዊት ከአርሶ አደሮቹ ቤት ገብተው መሳሪያቸውን ከወሰዱባቸው በኋላ ነው የረሸኗቸው ሲሉ ለጣና ቴሌቪዥን ተናግረዋል። ንጹሃንም በመረሸም ብቻ ያልተመለሰው የብልጽግና ሰራዊት የጭካኔ ድርጊት የግለሰቦችን ንብረትም እየዘረፉ መሆኑን የአይን እማኞች ተናግረዋል። ለጣና ቴሌቪዥን መረጃ ያደረሱ ምንጮቻችን ሀሳባቸውን ሲቀጥሉም ያገኙትን ሰው እያስቆሙ ኪሱን እየፈተሹ ያገኙትን ገንዘብ ያለ ርህራሄ ይወስዱባቸዋል። አካባቢው ውሃ ገብና ትርፍ አምራች መሆኑን ተከትሎ አርሶ አደሩ በእርሻ ስራው ውጤታማ መሆኑ ይታወቃል። ይህ ታታሪ አርሶ አደር ለእርሻ ግብዓትና ለዘር መግዣ የያዘውን ብሩን ሳይቀር ነው የዘረፉት ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የአማራ ፋኖ አርባያና ወረሃላ ላይ ድል ተቀዳጅ ከፎገራ እስከ በለሳ በሚገኘው ቀጠና የሚንቀሳቀሰው የአማራ ፋኖ አንድነት በጎንደር መብረቁ ክፍለ ጦር ትናንት አርባያና ወረሃላ ላይ ድል ተቀዳጅቷል። በአርበኛ ያሉ አዱኛ የሚመራው መብረቅ ክፍለ ጦር በስሩ ከሚገኙት ብርጌዶች መካከል አንዱ የሆነው ተክለ ሃይማኖት ብርጌድ ዛሬ ረፋዱ ላይ ከጓላ ተነስቶ ወደ ተለያዩ ቀበሌዎች ይንቀሳቀስ የነበረ የባዲን ካድሬና ሚልሻ ላይ እርምጃ መውሰዱን ለጣና ቴሌቪዥን የደረሰው መረጃ አስታውቋል። እንደ ጣና ቴሌቪዥን ምንጮች በቀጠናው በተካሄደው ተጋድሎ አምስት የብልጽግናው ሰራዊትና ከአስር በላይ የባዲ ሚልሻ ላይ እርምጃ የተወሰደባቸው መሆኑን የገለጸው የክፍለ ጦሩ ቃል አቀባይ ክፍል ከፋኖ ምት የተረፈው ኃይል ወደ ኋላ ማፈግፈጉን ጨምሮ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ጎንደር ጠቅላይ ግዛት እዝት የጌጣይቱ ክፍለ ጦር በእብናት በሊቦ ከምከምና በበለሳ ወረዳዎች ከብልጽግና ሰራዊት ጋር ያደረገውን ተጋድሎ በከፍተኛ ድል አጠናቋል። በአርበኛ ተሾም አበባው የሚመራው ግዙፉ ቴጌጥ አይቶ ክፍለ ጦር ለ ሀያ ወራት የሚያስተዳድረውን መናመቀጠዋ ወረዳን ከብልጽግና ሰራዊትና ከባዴን ካድሬ ነጻ አውጥቶ አስጠብቆ የቆየ ሲሆን ካለፉት አስር ቀናት ጀምሮ ደግሞ በሊቦ ከምከም በጉና በጌምድርና በበለሳ ወረዳዎች ከብልጽግና ሰራዊት ጋር የሚያደርጋቸውን ተጋድሎች አጠናክሮ መቀጠሉን የክፍለ ጦሩ ቃል አቀባይ ክፍል ለጣና ቴሌቪዥን ገልጿል። የብልጽግናው አገዛዝ ለሚተማመንለት የጦርነት ፖሊሲው በየሶስት ወር ወጣቶችን እያስገደደ ወታደራዊ ሥልጠና መውሰዱ ይታወቃል። ይህን ተከትሎም እያንዳንዱ ካድሬና ሚልሻ የወታደር ምልመላ ኮታ ስለተጣለበት የድሃ ልጆችን በየመንገዱ እያፈሱ ወደ ማሰልጠኛ ማስገባት ጀምረዋል። በዚህ በኩል እቴጌ ጣይቱ ክፍለ ጦር በሚንቀሳቀስባቸው ቀጠናው የባዲን ካድሬና ያረጋ ከበደ ሚልሻ ተንቀሳቅሰው ወጣቶችን አፍነው ወደ ማሰልጠኛ መውሰድ እንዳይችሉ ክፍለ ጦሩ አግዷቸዋል። በዚህ የተነሳም የብልጽግና ሰራዊት በተከማቸበት እብናትና አዲስ ዘመን ከተሞች ብቻ የሚገኙ ወጣቶችን ከየፑል ቤቱና ገበያ ላይ እያፈሰ ወደ ማሰልጠኛ እያስገባ ይገኛል። ከከተማ መውጣት ያልቻለው የባዲን ካድሬና የብልጽግና ሰራዊት ለገበያ ወደ ከተማ የሚገቡ ታዳጊዎችን አፍኖ ወደ አስገዳጅ ወታደራዊ ማሰልጠኛ እየወሰደ ይገኛል። እኒህ በምስሉ ላይ መሪር ሐዘናቸውን በለቅሶ እየገለጹ የሚታዩት እናት በእብናት ከተማ ልጃቸውን ገበያ ላይ ሚልሻፍኖ ወደ አስገዳጅ ወታደራዊ ማሰልጠኛ ወስዶባቸው ነው። አስተያየታቸውን ለጣና ቴሌቪዥን የገለጹ ምንጮቻችን ብልጽግና ወደ ገጠር ወረዳ ሰራዊት መመልመል ስለማይችል በገጠር የሚገኙ ወጣቶች ከቻሉ ፋኖን ይቀላቀሉ፣ ካልቻሉ ግን ለጊዜ ወደ ከተማ ባለመሄድ ራሳቸውን ከአስገዳጅ ውትድርና ያድኑ። በእብናት ከተማ መሪር ሐዘናቸውን ሲገልጹ ያየናቸው እናት የበርካታ አማራ እናቶች ማሳያ ናቸው ሲሉ ጥሪ አቅርበዋል። በሌላ ዜና ይኸው የብልጽግና ሰራዊት ምልመላ በሌሎች ኢትዮጵያውያንም ቁጣን ቀስቅሷል። ለጋሞ ዞን ከ1500 በላይ አዲስ ሰራዊት እንዲመለምል ኮታ የተጣለበት መሆኑን ተከትሎ በተነሳ ቅሬታ እስካሁን የሰጠናችሁን ልጆች የት አደረሳችኋቸው ነው እንደገና ሌላ ሰራዊት ምልመላ የመጣችሁብን ሲሉ እናቶች በድፍረት ጠይቀዋል። ልጆቻችንን የት አደረሳችኋቸው ለሚለው የእናቶች ጥያቄ መልስ መስጠት ያልቻሉት የብልጽግና ካድሪዎች ሰራዊት እንመለምላለን ብለው ተዋርደው ተመልሰዋል። ሆኖም ከተማ ላይ የሚያገኙትን የድሃ ልጅ አፍነው እየወሰዱ መሆኑን የገለጹልን ምንጮቻችን የድሃ ልጅ ጫማ ጠርጎ እንኳን እንዳይበላ አፍነው ስለሚወስዱት ከቤት መውጣት ፈርቶ ተቀምጧል ሲሉ አርባ ምንጭን ጨምሮ በመላው የዞኑ ከተሞች የሰፈነውን ስጋት ተናግረዋል። በመጨረሻም የብልጽግናን ሰራዊት የጭካኔ ተግባር የሚያጋልጠውን መረጃ እናጋራችኋለን። የኦህዴድ ብልጽግና ሰራዊት ንጹሃን አማራዎችን ጨፈጨፈ። በአማራ ሕዝብ ላይ የማይታረቅ ጥላቻውን ይዞ ሰራዊት ያዘመተው የእሁድድ ብልጽግና አገዛዝ በአማራ ሕዝብ ላይ የጭካኔ እርምጃ መውሰዱን ቀጥሎበታል። ለጣና ቴሌቪዥን የደረሰው መረጃ እንዳስታወቀው በጎጃም እና በወሎ ቤት አማራ ጠቅላይ ግዛቶች የብልጽግናው ሰራዊት ንጹሐንን በአሰቃቂ ሁኔታ ረሽኗል። እንደ ምንጮቻችን መረጃ ከሆነ ከተረሸኑት ንጹሐን መካከል የአእምሮ ህሙማንና አርሶ አደሮች ይገኙበታል። በጎጃም ጠቅላይ ግዛት ጃዊ አውራጃ አንድ የአእምሮ ታማሚን ጨምሮ 15 ንጹሐን በእሁድድ ብልጽግና ሰራዊት በግፍ ተረሽነዋል። የአእምሮ ህመም ታማሚው ከዚህ በፊት በብልጽግና ሰራዊት ከባድ ድብደባ ደርሶበት የጤና እክል ገጥሞት መድኃኒት እየወሰደ ነበር። በህክምና ክትትል ላይ የነበረው ይህ ግለሰብ የአእምሮ ህመም እንዳለበት እየታወቀ በጭካኔ ረሽነው ሂደዋል ሲሉ ምንጮቻችን ተናግረዋል። ከዚህ በተጨማሪም ቄስ አብርሃም የተባሉ የሃይማኖት አባትን ጨምሮ ይኸው የብልጽግና ሰራዊት በድምሩ 14 ሰዎችም በዛሬ ዕለት በጭካኔ መረሸኑን የገለጹት ምንጮቻችን የብልጽግና አገዛዝ ለአማራ ህዝብ የማይተኛ ጠላት መሆኑን በግልጽ ያሳየበት ድርጊት ነው ብለዋል። ይህ በእንዲህ እንዳለ የጸረ አማራ የሁዲድ ብልጽግና ሰራዊት በወሎ ቤት አማራ ጠቅላይ ግዛት ደቡብ ወሎ ዞን ደገር ወረዳ ላይ አርሶ አደሮችን መረሸኑን ከቦታው የደርሰን የምስል ማስረጃ አስታውቋል። ደገር ወረዳ በቶ ቀበሌ ነዋሪ የነበሩትና በመስኖ ስራቸው ላይ የነበሩት አርሶ አደሮች ከፋኖ ጋር ምንም አይነት ግንኙነት ያልነበራቸው እንደነበሩ የገለጹት ምንጮቻችን የአርሶ አደሮቹ በጭካኔ መገደል የብልጽግናው አገዛዝ በአማራ ሕዝብ ላይ ያለውን ጥላቻ በግልጽ ያሳየ ነው ብለዋል። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ ሰሞኑን በተከታታይ በብልጽግናው ሰራዊት ላይ ባካሄደው ውጊያ ከፍተኛ ድል መጎናፀፉ ይታወሳል። የውዲድ ብልጽግናን ሰራዊት ጭካኔ የተመለከቱ የአገዛዙ ኮማንዶ አባላትም ንጉሥ ሚካኤል ክፍለ ጦርን መቀላቀላቸውን በኩለ ቀን ዜናችን መዘገባችን ይታወሳል። ኮማንዶዎቹ ከአገዛዙ የወጡበትን ምክንያት ሲገልጹም በንጹሐን ላይ የሚያደርሰው ጭካኔ የተሞላበት ድርጊቱ ለውሳኔ እንዳበቃቸው ገልጸው ነበር። ዛሬ ደገር ወረዳ በቶ ቀበሌ ላይ የተፈጸመው የጦር ወንጀልም ከዚህ ሽንፈቱ የተነሳ በበቀል ያደረሰው መሆኑን ለጣና ቴሌቪዥን አስተያየታቸውን የሰጡ የአካባቢው ነዋሪዎች ተናግረዋል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች ለሚያዝያ 23 2017 ዓ.ም የያዝናቸው ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ፕሮግራሞች፣ ቃለምልልሶችና ዜናዎቻችን እንዲደርሷችሁ የዩትዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑን እየጠየቀን በዚሁ ተሰናበትን። ጣና ቴሌቪዥን ከሀቅ ጋር